ውድ ወንድሞቻችን ለዛሬ አመቀንን አላህ ምስጋና ይገባውና ዛሬ ሰላም ስኖር በዚህ መልክ በደመቀ በአማራ በጣፈጠ በዚች በተባረከች በተቀደሰች በጣም ውብ የሆነች ባህርዳር ከተማ በዚህ መልክ ልንገናኝ የቻል ነው። ሰላምና ሰላም ስኖር ብቻ እንደሆነ ለሁላችንም መውራትም ሆነ ማሳያት ያስፈልጋል ብዬ አላል። ሁላችንም እንገነዘባለን የሰላም ዋጋ ተነግሮ ተዘክሮ ታዋርቶ ዳሩ በጣም ይርቃል፣ አያልቅም። ነገር ግን ሰላም ሰላም ሰላም ስንል ሁላችንም በቃል እናሳምራለን። በተግባር ሳ ትልቁ ተግባር ነውና እስኪ ሁላችንም ሼኩም፣ ቅሱም፣ ባለስልጣኑም፣ ግለሰቡም፣ እሳቸውም፣ እሷም ጻናቶቻችንም ስት ወንድ ሳንል እስከ ራሳችን እንገማግምና ተግባራችን ምን መስላል የምለው ራሳችን እንገመግም። ፈተናዎች የምመጡት ከሰማይ አይደለም፣ ወርዱት ከምድር አይደለም፣ መበቅሉት ከኛውና ከኛው በእኛው

ለሃይማኖታችን ለፈጣሪያችን ብንተዳደርና ብንመራ ፈተናዎች ሁሌ አይፈራረቁብንም ነበር። እንዲሁም መሪዎቻችንም እንደተባለው ሙሉ ለሙሉ ፍትሃዊ ብንሆንና በፍትህ ብንሰራ አማጽዎችን ላይገኙ ይችላሉ። ስለዚህ አዋ አማራጭ የሌለው መንገድ ቢኖር ሁላችንም ወደ ፈጣሪያችን ወደ አላህ ቤታችን መመለስ ነውና እኔ የተገነዘብኩትና የታዘብኩት ቢኖር በሀገራችን ላይ ያሉት ሁለት ነገሮች ናቸው። በጣም ሀገራችን የጎዱ የበደሩ ብሎም የገደሉ ሁለት ነጥቦች ናቸው። እነሱም ሁለቱም በዳ የሚነሱ ናቸው፣ ሁለት ዳዮች ናቸው ማለትን ደሀይነት፣ ደሀይነት ሁላችን ደሀ ሆንን። በሀገራችን የተስፋፋ የተንሰራፋ ደሀይነት ሀገራችን የበደለ የጎደለ የገደለ ነው። ሌላው ደሀንነት ነው። ደሀንነት በሁሉም ካለፉት መንግስታቶች ጀምሮ ደህንነት ሳይኖር ሰላም ሳይኖር መንግስታቶችም በህልና በመሳራ ስልጣን ስለምነጣጠቁ ሁሌ አንዱ አልምቶ ሲያበቃ በኋላ የሚመጣ ያንን የሚያፈርስ ከሆነ በዚህ በኩል እየተገነበ በዚህ በኩል እያፈረስን ስለሆነ ሁሌ ኢትዮጵያ ድሀ ሆና ትኖራለች። እንደውም ብዛታችን ሳይጠቅመን ጉዳት ነው ወይ እስከምንል ድረስ የሚያደርሰን ሌላ ሀገር ሰናይ በቁጥር በጣም ትንሽ የሆኑ በጥቅምና በልማት ደግሞ ያው የምታውቁት ደረጃ ላይ ሲኖሩ እኛ ኢትዮጵያ ፈተናችን እስከ መቼ ነው? መቼ ነው በልጽግን እንደ ሌላ ሀገራት የምንሆነው የሚለው ያስመኘናል። ለደህንነትና ለድህነት ምክንያት የሆኑ ደግሞ ያለ መግባባት ነው ያለ መግባባት ነው መግባባቱ የሚመጣ በመሳራ፣ በትጥቅ፣ በቱክስ ሳይሆን በአፈሙዝ ሳይሆን በምክክርና በንግግር፣ በመቀራረብ፣ በመነጋገር ስለሆነ ምክንያቶች አለንና ሀገራዊ ምክክር ፈጥረናል። ማንኛውም ያኮረፈ የተበደለ የተቸገረ አካል ወደዚህ ወደ ሀገራዊ ምክክር መጥቶ ችግሩን አስረድቶ ከነሱ ጋራ በመሆን የሀገራችን ፈተና ቢያበቃ ሀገራችን ተለውጣ የሌላ ሀገር ጋራ ተወዳዳሪ ትሆናለች ብቻ ሳይሆን ባላጅ የማትሆንበት አጋጣሚ አይኖርምና እባካችሁን ኢትዮጵያ ሁሌ የፈተና የደሃ አገር ተብላ እንዳትጠወቅ፣ በቃ አላህ ይበልንና እኛም በቃ ብልን ተቀራርቤን ተነጋግረን ችግራችን በመነጋገር ፈትን ሁላችንም ፊታችን ወደ ልማት ወደ እድገት፣ ወደ አንድነት፣ ወደ ፍቅር፣ ወደ ፈጣሪያችን እንመልስ። ለማላ ተወዳለው። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ